ችግር መከራ ሲያገኛችሁ ሲነካችሁ ደግሞ ወደ እሱ ትጮሃላችሁ ይላል አላህ ሱብሃነሁ ወተዓላ። ማን አለን መጮ ያሱ እንጂ የሆኑ በተለይ ሰበቦች አልቃሉ ሰበቦችን እናንኳኳ እናንኳኳና ሁሉም ይዘጋላል፣ የማንበር ነው ክፍት ያኔ የአላህ ኢስትጃባው ደግሞ የዛኔ ነው የሚመጣው። የሚገርማችሁ ወላሂ እኔና እናንተ ምን በላው ምግብ ዛሬ ያልበላል እኔና እናንተ የዋልንበትን ሰላም ያልዋላል እኔና እናንተ ተኝተን የተነሳንበትን ፍራሽ እሚናፍቅ ብዙ ሚሊዮን ሙስሊም አለ። እኔና እናንተ የምንተነፍሰው አሁን ቁጭ ብዬ የምተነፍሰውን እስትንፋስ መተንፈስ የሚፈልጉ ብዙ ሙስሊሞች አሉ።

እንደ ወንጀላችን ብዛት ሳይሆን እንደ ረህመቱ ሆኖለን በጥሩ ኻቲማ ከዚህ ከሚሰናበት አላህ Subhanahu Wa Ta'ala ያድርገን። እየከፋህም ቢሆን ስቃለፉ ፈገግበን ያለፈው ላይ መለስ ሂዷል እኮ እሱን ታነሳ ነው አዘን ይቀሰቀሳል። ያንተ ኔ የምስምሰም ጊዜያችን ዛሬ እንጂ ነገ አይደለም። ነገ አልተወለደ፣ ትላንት ትላንት ሂዷል ያዘውን ይዞ ነገ ገና አይታወቀው፣ ወይ ደርስበታል ወይ አልደርስም። አላህ አዘወጀል ምን ይላል ይላሉ

ረፉ አሱቁሁ ኢላ አብዲ ወደ ጌታዬ ነድቼ የማመጣው አንድ ቁራሽ ዳቦ ያቅተኛል። እንደያ አላህ አያቅተኝ። አብዲ ሊ ዓለይ ከፈሪባ ባሪያዬ ሆይ በኔ ላይ ግዴታ ያደረግኩብህ አለብህ፣ መፈጸም ያለብህ ያ አላህ ወለከ አለይ ሪዝቅ እኔ ደግሞ ላንተ ሪዝቅ አለኝ። ሪዝቅን እኔ አሟላለሁ። በጣም የሚገርማችሁ ፈኢን ኻለፍተኒ ፊ ፈሪደቲ አለ። እኔ ግዴታ ባደረኩብህ ነገር እሱን ብትኻልፈኝ፣ ኃላፊነትህን ባትወጣ ሪዝቅህን እቆርጠዋለሁ አይልም። ለምኡ ኻሊፈ ከፈሪዝቅህ አንተን ከመረዘቅ ግን አልወገድም አላህ አንተ እኔን ከመገዛት እምቢ ብለህ እኔ ግን ረዝቅሃለሁ። ሪዝቁ መቋረጥ ማለት እኮ ዩ አር ኖ ሞር ዴር አይደል? አትኖርም እኮ ማለት ነው። ሐያት የሚባል ነገር አይኖርህም፣ ይቋረጣል። አይደል? እያኖረው እኮ ነው ሰውየውን፣ እየወነጀልም እያኖረው አይደል? እየረዘኩ ነው ነው። ሁላችንም ራሳችንን እንጠይቅ። የምር ተቸግረናል፣ የምር አተናል፣ የምር ተጨንቀናል። የምር ይሄ ያጣናቸው ነገራቶች አላህ ከሰጠን ነገራቶች ይበልጣሉ። ቁም ብለን እንጠይቅና አላህ የሰጠንን ጸጋዎች አላህ ለእኛ የዋለልንን ውለታዎችን እናስታውስ፣ ከዛም እናመስግነው። አላህ ሱብሃነሁ ተዓላ ሌላም ጸጋዎችን ሌላም ብዙ ነገሮችን ያደርግልናልና ከማማረራችን ከመተቸታችን፣ ወይም ደግሞ በጣም ከመተከዛችን በፊት ቁም ብለን አላህ ለእኛ የዋለልንን ውለታ ማስታወስ ይኖርብናል። ከደስታ ይልቅ ከመኒ ብዙ ተምር ከመጨቁሪ ይልቅ በመዘግየት ብዙ ነገር አለ ብቻ አልሐምዱሊላህ፣ አስታወሳችሁ። በጸጋይ በችሮታይ በበላይም አስታወሳችኋል። አላህ ጸጋይን ግለጽላችሁ። አላህ የዋለለንን ጸጋ ድምፅ ማውጣት ቀላል ነው። እንዲያ ይኹ የሆነ እኮ የብሬናችን ክፍል አለ። ድምፅ ማውጣት ካልቻለ ቢዘጋ በቃ አትችልም። መናገር ቀላል አይደለም። ፊደሎችን መገጣጠምና ማውራት ቀላል እናንተን ማየት ለእኔ ቀላል አይደለም። አፍያ ሆኜ እንዲህ ተቀምጬ መናገር ስንቶች አሉ በካንሰር የተሰቃዩ ያሉት። ዘክሩም ቢአላኢ ወንዓማኢ ዘክሩም ቢንዓማኢ ወአላኢ ወበላኢ በላኢ ደግሞ ሲመጣ ምን ይሆናል? በላን ሲያስታውሰው አላህ አንድን ሰው በላን ስታስታውሰው አላህ ጥፋት ባጠፉ ሰዎች ላይ ቅጣቱ ምን እንደነበር። እኔ ሁሉ አጥፍቼ እኮ ዝም ብሎኛል ትላለህ። ትወደዋለህ እኮ ምሮሃል እኮ ዝም ብሎ ጊዜ እየሰጠህ ነው ማለት። አልወዱድ በጣም ጥልቅ የሆነ የአላህን ፍቅር፣ አላህ ለእኛ ያለውን ፍቅር የምናውቅበት እኛም ደግሞ አላህን እንድንወደው የሚያደርግ የአላህ ስም ነው። አልሐምዱሊላህ ከምንም ነገር በላይ ሀብታም ነኝ ብዬ የማስበው እስላምን ሳይ ነው። አላህ ስብሓን ወተዓላ የሰጠኝ እስልምናን ሳይ፣ ወላሂ ከምንም ነገር በላይ ሀብታም ነኝ። አልሐምዱሊላህ ትልቁ ሀብቴ እስላም ነው። ከእስላም ቀጥሎ ደግሞ ጤነኛ ነኝ። ከዚያ ወዲያ ስትመጣ ደግሞ ወጣት ነኝ። ብዙ ነገሮችን መስራት የምችል አላህ ስብሓን ወተዓላ በቅጡ መገዛት የምችል እንደፈለኩ መስገድ እንደፈለኩ ዒባዳ ማድረግ የምችል ሰው ነኝ። ከኔ በላይ ሀብታም አለ ታዲያ? አልሐምዱሊላህ አልሐምዱሊላህ በል፣ ሁል ጊዜም ምናልባት ጫማ ላይኖርህ ይችላል፣ ነገር ግን እግር የሰጠህ አምላክ አለና አልሐምዱሊላህ በለው። ምናልባት ደህና ነገር ላለብስ ትችላለህ፣ ግን አላህ ስብሓነ ወተዓላ ያማረ ምርጥ የሆነ ሰውነትን ሰጥተሃል። ሙሉ እጅ እግር፣ አይን፣ አፍንጫ የተሟላ ነገር ሰጥተሃል። አላህን ስብሓነ ወተዓላ ምስኪ ነው። አንድ አይንህን ከምንም ነገር ጋር እንደማታወዳደረው ሁሉ አላህ የሰጠህንም ጸጋ በዛው ልክ ቁብ ሰተህ በዛው ልክ አስተውለህ አላህን ስብሐነሁ ወተዓላ አመስግነው። ያጣሃቸው ነገራቶች ላይ ትኩረት ሰተህ ከማማረርህ በፊት እኔ ምን አለኝ ብለህ ራስህን ጠይቅ። ሁልጊዜም ያለህን አስተውሰህ አላህን ስብሐነሁ ወተዓላ ስታመሰግን ህይወትህም ያማረ ይሆናል። አላህ ስብሐነሁ ወተዓላም ደግሞ ሌሎች የተሻሉ ነገሮችን ያደርግልሃል። ለዛም ሁልጊዜም አመስግነው። ከማማረር ይልቅ አላህ ነው የኔ ቅርብ ወዳጄ ብሎ የሚያስብ ሰው ውስጡ ሙሉ ነው የሚሆነው ውስጡ የተረጋጋ ነው የሚሆነው። ተጠሪው አላህ ነው። ረዳቱ አላህ ነው። የመረበሽ፣ የባዶነት፣ ብቸኝነት ስሜትን የሚያርግ ትልቅ የአላህ ስም ነው። አልወልይ አልወልይን ስንረዳ ብቻችንን ብቻችን አይደለም። ወላጅ አጥነን ግን አይደለንም። ግን አለን አላህ። ገንዘብ የለንም ሰዎች በገንዘብ በሚለኩበት ዓለም ውስጥ

ተጠግቶ ያልተጠገነ ባሪያ የለም የምር እንኪሳር አረዛቅ ሰጪ የሆነው ጌታ አላህ አዘወጀል መርዙቅ ይፈልጋል የሚሰጠው ይፈልጋል አተዋብ ሙዝኒብ ይፈልጋል ወንጀለኛ አለ አተዋብ ስትል ወንጀለኛ አለ ወደ አላህ የሚዋደቅ አረዛቅ ስትል ሪዝቅ የሚፈልግ ምስኪን አለ ደሃ አለ አልጀባር ስትል ሙንከሲር አለ የተሰበረ ሰው አለ። የተሰበረ ካለ ወደሱ ከተጠጋ ይጠግነዋል ማለት ነው። ሱብሃነላህ፣ አንዳንዴ አልጀባር በሀያልነቱ የሰበረውን ቫሊም ማለት ነው። እንደገና ያ ቫሊም ተሰብሮ ይጠግነዋል። ዙልም ሰርቷል ተሰበረ። ከዛ ወደ አላህ ደግሞ ስብር ብሎ ተመለሰ፣ እዛ ይጠግደዋል። አላህ ስብሓነሁ ወተዓላ እንደዚህ አይነት ችግሮችን ዝም ብሎ የሚያልፋቸው ያለ ምክንያት አይደለም፣ ጥበብ አለው ብለናል። ይህ ማለት እንዲያው ዝርዝር ጥበቡ ውስጥ ሳንገባ ራሱ የሱን ቻይ መሆን ጥርጣሪ ውስጥ የሚከት አይደለም። አዛኝነቱንም ጥርጣሪ ውስጥ የሚከት አይደለም። አዋቂነቱንም እንደዚሁ። አንድ ምድራዊ ምሳሌ እንጥቀስ አንድ በጣም የተራቀቀ ትልቅ ህንፃን ብንመለከት ህንፃው ከዲዛይኑ አንፃር ብሎም ደግሞ ከአገነባቡ ከአጨራረሱና ከሁሉ ነገሩ አንፃር በጣም የተሟላ የሆነ ዘመናዊ ህንፃ ነው፣ ሰዎች ሁሉ የሚያደንቁት ዘመናዊ ህንፃ ነው እንበል። ይህንን ህንፃ የሚጎበኝ አንድ ሰው ትልቁን ህንፃና በውስጡ ያሉትን በጣም በርካታ ክፍሎች ካየ በኋላ አንድ ክፍል አጋጠመው። ምንድነው ይሄ ክፍል በጣም የቆሸሸ ቀለምም ያልተቀባ ጉድለት ያለበት ክፍል ነው። ልክ ይህን ሲመለከት፣ ኦ ይህንን የገነባው ሰው ብዙ እውቀት የለውም ወይም ደግሞ ኢንጂነሩ በቂ እውቀት የለውም ማለት ይችላል? አይችልም። እንደዚህ ነው የሚሉት እነዚህ ሰዎች። አሁን ቀላሉ መልስ ምን ነበር? አይ እሱ ሆን ብሎ ነው ይህን ያደረገው። ሆን ብሎ ነው መጨረሻ ላይ ይህን ክፍል የተውት። ምናልባት ይህንን ክፍል ሊቀይሩት አስበው ነው፣ ወይ ደግሞ ሰዎች እዚህ ክፍል ውስጥ የሆኑ ቆሻሻ ነገሮች እንዲያስቀምጡ አስበው ነው ብለው የሆኑ ምክንያቶችንና ጥበቦችን ማሰብ አይከብድም። ግን ከዚህ የባሰ ደግሞ አእምሮ፣ ምን ያህል የዘቀጠ እንደሆነ የሚያሳየው ተነስቶ አይ እንደዚህ ከሆነማ ይሄ ክፍል እንዲቆሻሻ ከሆነማ ጭራሽ ይሄ ህንፃ ራሱ የገነባው ማንም ሳይኖር በድንገት የተገኘ ነው ቢልስ፣ ይሄ ህንፃ በድንገት እንዳጋጣሚ የተገኘ ነው። ምንድነው ምክንያቱ? ይሄው ይህን ክፍል አትመለከቱም ወይ ቢል፣ አእምሮ ጤነኝነቱ ያጠራጥራል? አይደል? እንደዛ ነው ብዙ ሰዎች የሚያደርጉት። ምክንያት ይኖረዋል እኮ አይደል? ልክ አሁን አንዳንድ ሞባይል ወይም ደግሞ ስልኮችን ስንመለከት ታላላቅ ካምፓኒዎች፣ ሳምሰንግ፣ አፕል፣ ታላላቅ መገለጫዎች ያላቸውን የመጨረሻ የቴክኖሎጂ ደረጃ ያማከሉ ስልኮችን ያመርታሉ። እንደዛ ከመሆኑ ጋር ግን በዝቅተኛ ባጀት ሊገዙ የሚችሉ አነስ ያሉ ስልኮችንም ያመርታሉ። አነስ ያለውን ስልክ ሲመለከት ይሄ ስልክ እንዲያውም ምንም አምራች የለውም፣ እንዲም ይሄ ብቻ አይደለም፣ ሁለቱ ያኛውንም ያመረተው የለም። ለምን ለምን እደዚህ ጎዶሎ ስልክ ያመልካ ይል? እነሱ ለመሸጥ ነው። ሁሉንም ስልኮቻቸውን በዚህ ደረጃ መስራት ይችሉ ነበር። ስለዚህ በዚህ መልኩ አይደለም ነገሮች የሚገመቱት ማለት ነው። አላ ስ ተላ በሰማኑ የምንጠቀም ሰዎች አድርገን እንደተጠቀማችሁበት ተስፋ አድርጋለሁ። በጣም የሚገራርሙ ታሪኮች የሚገራርሙ ነገሮችን ሰምተንበታል። አላህ ሱብሃነ ወተዓላ ከሚጠቀሙት መካከል ያደርገን። ቻናላችን እንግዲህ እንዲ እንዲ እያለ ሀያ አንድ ሺ አካባቢ ደርሰናል ወደ ሀምሳ ሺህ ጉዞ እያደረገ ነውና እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። አዲስ ከሆናችሁም ሰብስክራይብ አድርጋችሁ ተቀላቀሉን። እንዲሁም ደግሞ ቪዲዮችን ለብዙ ሰዎች እንዲደርስ ላይክ አድርጉት። እናንተ ግን ምንም ላትጎዱ ትችላላችሁ። ነገር ግን ለእኛ ትልቅ ጥቅም ይኖረዋል። ብዙ ሰዎች ጋር ይደርሳል። ምናልባት አላ ስብሐኑ ታዓላ በያችሁም አጀር ሊጽፈላችሁ ይችላል። ና ችላ አትበሉት። ላይክ አድርጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ። እንዲሰራላችሁ የምትፈልጉት የቪዲዮ ሀሳብ ምናምን ካለም ኮመንት ላይ ማስቀመጣችሁን አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ ያለ ገብታችሁ ፎሎ አድርጉ።